አስሩ ወሰዱሱ ለካቲዝ በዛት ይለት አረፈ። በዚህችም እለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወሐሙሱ ለሚያዚያ በዛት ይለት ኮነት ቅድስት ሳራ ምስልክልቱ ሉዳ ሰማይተ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዚያ ሀያ አምስት ቀን በዚችቀን ቀን ቅድስት ሳራ ከሁለቱ ልጆቿ ጋር በሰማዕትነት አረፈች። ይችም ቅድስት ከአንጾኪ አገር ናት። እርሷም ከዲዮቅልጥያኖስ መኳንንት ለአንዱ ስሙ ስቅራጥስ ለሚባል ሚስቱ ናት። እርሱም በፊቱ በፊት ክርስቲያን ነበረ፣ በኋላ ግን ንጉሡን በመፍራት ካደ። እርሷ ግን በክርስትናዋ ጸንታ ኖረች። ባሏ ስቅራጥስም እኔ ክርስቲያንን ሃይማኖት ወዳለው የንጉሡን ስቃይ ከመፍራት በቀር ክርስቶስን ከልቤ አልካድኩትም ላት ነበር። እንደዚሁም ስትኖር ሁለት ልጆችንም ወለደች። በአንጾኪያም አገር የክርስትና ጥምቀት ልታስጠምቃቸው አልተቻላትም። አብያተ ክርስቲያናትን የዘ ተዘግተዋልና ጠፍተዋልም እና ሰውን ወዳድ ክርስቶስን ብዙ ስለ መውደዷ ልጆቿን ታስጠምቃቸው ዘንድ ታላቅ ተጋድሎ አደረገች። ወደ እስክንድርያ ወደ ሊቀ ጳጳሳት አባ ጴጥሮስ ልትሄድ ወዳ አሽከሮቿን አስከትላ ሁለቱ ልጆቿን ይዛ በመርከብ ተሳፈረች የክብረ ባለቤት ጌታችንም የሃይማኖቷን ልዕልና ለመጩ ትውልድ ሊገልጥ ወዶ ያቺ መርከብ ለመስጠም እስከምትደርስ በባህር መካከል ጥልቅ ነፋስን አስነሳ። ይቺ ቅድስትም ልጆቿ ሳይጠመቁ እንዳይሞቱ ፈራች። ተነስታም ጸለየች። ከዚያም ምላጫን አንስታ ጡቷን የቀኙን በጣች። ከደሟም ወስዳ ፊታቸውን በመስቀል ምልክት ቀባች። በደረታቸውና በጀርባቸውም ላይ እንዲሁ አደረገች። በአብ በወልድ በመንፈስ ቅዱስ ስም በባህር ውስጥ አጠመቀቻቸው። ያን ጊዜም ታላቅ ጸጥታ ሆነ። ወደ እስክንድር አገርም በደረሰች ጊዜ ከሀገር ልጆች ጋራ ያጠምቃቸው ዘንድ ወደ ሊቀ ጳጳሳት አባ ጴጥሮስ ልጆቿን አቀረበች። በዚያን ጊዜም ከሀገር ልጆች አጠመቀ። ወደ ልጆቿም ደርሶ ሊያጠምቃቸው ወሰዳቸው። ያን ጊዜ ውሃው ረጋ። እነርሱን ትቶ ከሀገር ልጆች አጠመቀ። ውሃውም ተፈትቶ ወረደ። ደግሞ ወሊያ ጠምቃቸው ወደ ልጆቿ ተመለሰ። አሁንም እንደ ቀድሞ ውሃው ረጋ። እንዲሁም ሦስት ጊዜ አደረገ። ውሃውም ይረጋል። አደነቀ። እናታቸውንም አቅርቦ ጠየቃት። እርሷም ፈርታ ተንቀጠቀጠች። ከእርሷም የሆነውን በባህር መካከል አውሎ ነፋስ እንደተነሳባት ጡቷን በጥታ ደሟን እንደ ቀባቻቸውና በባህር ውስጥ እንዳጠመቀቻቸው ነገረችው። ስላደረገቸውም ድፍረት በፊቱ ሰግዳ ይቅር ይላት ዘንድ ለመነችው። አባ ጴጥሮስም ሴትዮ፣ አትፍሪ ሃይማኖትሽ ፍጹም ነው። አንቺ በባሕር ውስጥ ባጠመቅሻቸው ጊዜ በመለኮታዊት እጁ ያጠመቃቸው ባለቤቱ ጌታችን ኢየሱስ ክርስቶስ ነው እና ይዞሽ አላት። ማጥመቁንም በፈጸመ ጊዜ ሥጋውን ደሙን አቀበላቸው። ይህችም ቅድስት ወደ አንጾኪያ ቤቷ ተመለሰች። በኋላም ባያት ጊዜ ይህን በማድረግ ተቆጥቶ ወደ ንጉሡ ሄዶ ከሰሳት። ያደረገችውንም ነገረው። ንጉሡም ወደ እርሱ ያቀርቧ ዘንድ አዘዘ። ስትቀርብም ወደ እስክንድሪያ ለምን ሄድሽ? ከክርስቲያን ወገኖች ጋራ ልታመነዝሪ ነውን? አላት። እርሷም እንዲህ ብላ መለሰችለት፦ ክርስቲያኖች አያመነዝሩም፣ እንደ እናንተ የረከሰ ጣዖትን አያመልኩም። ከእንግዲህ ደግሞ ከእኔ ቃልን አትሰማም። የወደድከውን አድርግት። ሁለተኛም በእስክንድሪያ ካንቺ የሆነውን ንገሪኝ ብሎ ጠየቃት። ምንም ምን አልመለሰችለትም። ንጉሥ ዲዮቅልጥያኖስም እጆቿን የኋሊ ታስረው ሁለቱ ልጆቿን በሆድዋ ላይ አድርገው ሦስቱንም በእሳት ያቃጥሏቸው ዘንድ አዘዘ። ፊቷንም ወደ ምስራቅ መልሳ ወደ ክብር ባለቤት ጌታችን ጸለየች። ከዚያም ከልጆቿ ጋር አቃጠሏት። የድልና የሕይወት አክሊልንም በመንግስተ ሰማያት ተቀበለች። ለእግዚአብሔር ምስጋና ይሁን እኛንም በጸሎቷ ለዘላለሙ ይማረን አሜን። ሰላም ለሳራ እምስሮወ ክርስቲያን ሙላዳ ብእሲሃ እልው ሶበአው ደምኩናን ወሰዳ እምሰሚ አቃሉ ርኩስ ሶበይት የተሰጠወት ቶ ላግሪጳዳ አዘዘ ያወኢ ዋ ለእቶ ንእሳት በነዳ አንቢሮሙ በከርሳ ሰእኩለተ ውሉዳ። በዚችም ቀን የባህታዊ አባ በብኑዳ የተጋዳዩ ቅዱስ ቴዎድሮስ የአባ ዮሐንስ ሊቀጳጳሳትና የመቶ ሰማይታት መታሰቢያቸው ነው። እነርሱም በፋርስ መከራ የተቀበሉ ናቸው። የዶራም መታሰቢያ ነው። በረከታቸውም ከእኛ ጋራ ለዘላለሙ ትኑር አሜን። ሰላም ለበብኑዳ መፍቀሬ ብህታዊየ ወፅሙና ወለት ወድሮ ስርጉ በቅድስና ወለምእት ደው ለብሔረ ፋርስ እፀዋና ዘገድ ለስሞ ሙሰበ ደምፀ ዜና በሃበ ክርስቶስ አድምኡ ወነሱ ምዝጋና። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 26 ቀን በዚች ቀን የሱሲ ልጅ ሱስ ቆርኔሌዎስ በሰማዕትነት አረፈ። በዚችም ቀን የጠራቢ ልጅ ቅዱስ ዮሐንስ በሰማዕትነት አረፈ። በዚችም ቀን የቅዱሳን ስብጥራስ፣ የአባሰርጋና የድራይስ የምስክርነታቸው

ተርጎሞ በልሳን ሀዲስ ወደዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂ ተኩሉም ባይስ ህቡራዊ መሃረነ ኢየሱስ ክርስቶስ ተአምሪሁ ለቅዱስ መርቆርዮስ ሰማዕት ጸሎቱ በረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም አለም አሜን። የቅዱሱና የብፁ የንጹህ የአሸናፊ የተጋዳይ ሰማዕት መርቆርዮስ ተአምሪ ነው። ጸሎቱና በረከቱ በህዝበ ክርስቲያን ላይ ጸንቶ ይኖር ለዘላለሙ አሜን። የኢትዮጵያ ንጉስ ወደዚህ ወደሚ የኢትዮጵያ ንጉስ ወደዚህ እንደሚወርድ አስቀድሞ የተናገረ አባት ሲኖዳ በተቀደሰ በቅዱስ መርቆርዮስ ቤተ ክርስቲያን ጎረቤት በምስራ ሀገር ከእስላሞች ወገን የሚሆን አንድ ሰው እንደነበረ ተነገረ። ይህም እስላም እንዲህ እያለ ይጸልይ ነበር። የክርስቲያን ሃይማኖት ይሆን ወይስ የእስላሞች ሀይማኖት የትኛው ይሻል ይሆን እያለ ሲያወጣ ሲያወርድ ክርስቲያንም ምስጋና ይግባውና የጌታችን የኢየሱስ ክርስቶስ ሲጠሩ ከቅድስት ድንግል ማርያም መወለዱን፣ ሕማሙን፣ ስቅለቱን፣ ሞቱን በሶስተኛው ቀን መነሳቱን ወደ ሰማይ ማድረጉንም ዳግመኛ በምስጋና መምጣቱንም ሲናገሩ ሲሰማ በልቡ አቤቱ ጌታ ሆይ ይህንን ሚስጥር ግለጽልኝ ይል ነበር። እመቤታችን ቅድስት ድንግል ማርያም ለፍጥረት ሁሉ ምሕረትን የምትለምን አማላጅ እንደሆነች በሰማ ጊዜም አምላክን የወለደች እመቤታችን ቅድስት ድንግል ማርያም ሆይ ይህንን ሚስጥር ግለጭልኝ እያለ ወደ እርሷ አይለምን ነበር። በዚህም በዚህም ጥርጥርም ብዙ ዘመናትን ቆየ። ሀሳቡም ለሰው አይገለጽም ነበር። ነገር ግን በአንዲት አመት የእስላሞች በዓል በደረሰ ጊዜ በዚያ በዓልን ያከብሩ ዘንድ ወደ ቦታው ሊሄዱ ከእስላሞች ወገኖች ብዙዎች ተሰበሰቡ። ያ ተንባላታዊ የእስላም ወገን ስንቁን ይዞ ከእነርሱ ጋር ሄደ። እንጨትና ውሃ ወደሌለበት ምድረ በዳ ወደሆነ መንገድን መካከል በደረሱ ጊዜ ሁላቸውም ተበተኑ። ተኝቶም ሳለ ብቻውን ተውት። ከእንቅልፉም በነቃ ጊዜም ከእነርሱ ጋር የነበሩት ሰዎች አንድም አላገኘም። ፈራ፣ ተንቀጠቀጠ። እንዲህም አለ፣ አቤቱ ጌታ ሆይ አትተወኝ በከንቱም አታጥፋኝ። ከታናሽነቴ ጀምሮ ኑሮዬን አንተ ታውቃለህና አንተን ፈጥረኛልና እንዲህ እያለ ወደ እግዚአብሔር እየጮኸ እስከሚመሽ ተቀመጠ። መሽቶም ሌሊት በሆነ ጊዜ ፍርሃትና ድንጋጤ ያዘው። በልቡም እግዚአብሔር ቢወድስ ጩኸቴን በሰማ ነበር አለ። ዳግመኛም ከዛሬ በኋላስ ወደ ክርስቲያን ሕግ እመለሳለሁ በአማላጅነቷ ከመከራ ታድነኝና ይቅር ትለኝ ዘንድ አምላክን ወደ ወለደች ወደ እመቤታችን ማርያም ለምናለሁ አለ። ዳግመኛም በልቡ እንዲህ አለ፣ ቅዱስ መርቆርዮስ ታላላቅ ታምራትን፣ ድንቆችንም እንደሚያደርግ ክርስቲያን ሲሉ ሰምቻለሁ። ዳግመኛም እመቤቴ ቅድስት ድንግል ማርያም ሆይ ከዚህ መከራ አድኖ ወደ ሀገሬ ያደርሰኝ ዘንድ ቅዱስ ሰማዕቱ መርቆርዮስን ላኪው አለ። የሌሊቱም እኩሌታ በሆነ ጊዜ ማየት እስከተሳነው ድረስ ፊቱ ከፀሐይ ሰባት እጅ እያበራ ቅዱስ መርቆርዮስ ተገልጾለት በጥቁር ፈረሱ ተጭኖ ነበር። እንዲህም አለው የእግዚአብሔር ሰው ሆይ ሰላም ላንተ ይሁን። እንሆ ወደ ሀገር አደርስ ዘንድ እግዚአብሔር ወደ አንተ ልኮኛል፣ በፈረሴ ላይም ተጫን አለው። ይህንንም ብሎ በፈረሱ ላይ አፈናጠጠው። በሰማይቱ በቅዱስ መርቆርዮስ ስም የተሰራች የምስር ቤተ ክርስቲያን ወዳለችበት ሀገርም አደረሰው። የምህረት እናትና ይቅርባይ አምላክን የወለደች እመቤታችን ቅድስት ድንግል ማርያም ስዕል ባለችበት ፊትም አቆመው። በዚያም ትቶት ሄዶ ዶሮ በጮኸ ጊዜ የቤተ ክርስቲያን ጠባቂ መጣና መብራቱን አብርቶ የቤተ ክርስቲያኑን የሚስጥር በር ከፈተ። በእመቤታችን ስዕል ፊትና፣ ምስጋናም ይግባውና በጌታችን በኢየሱስ ክርስቶስ ስዕል ፊት እንዲሁ፣ ከጥፋት የሚያድን ቅዱስና ብፁ በሆነ በሰማዕቱ በቅዱስ መርቆርዮስ ስዕል ፊት መብራትን ሊያበራ ነው። ያ ሰውየም ለፍጥረት ሁሉ በምትራራ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስዕል ፊት ቆሞ አገኘው። ደነገጠና አንተ ሌባ ነህና አለው። ያ ሰውዬም እኔ ሌባ አይደለሁም አለው። ሊይዘውም ፈለገ። ያም ያም እኔ በቤተ ክርስቲያን ጓሮ የምኖር አይደለም አለው። የሀገሪቱ ሰዎች ሰምተው ደነገጡ፣ አደነቁም። ለሊቀ ጳጳሳቱ ነገሩት። ሊቀ ጳጳሳቱም ሰምቶ ቅዱስ መርቆሪዮስን አመሰገና ከበረው፣ እንዲም አለ የምትሸከማቸው ወይ ይያለ ሊቀባባሳቱ ህዝቡን የሆነውን ሁሉ ትናውቅ ድረስ ዝም በሉ፣ ለማንም ለማን አትንገሩ አላቸው። ያ ሰውም ወደ አስቄድስ ገዳም ወሰዱት። ይቅርባ የአምላክን የወለደች የእመቤታችን የቅድስት ድንግል ማርያም በአባ መቃርስ ደብር በተሰራች ቤተ ክርስቲያን ሶስት ዓመት ተቀመጠ። ብሉያትና አዲሳትን ጾምና ጸሎትንም ተማረ። አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ውዳሴዋን ቅዳሴዋን እንዲሁም የዳዊትን መዝሙር ሁልጊዜ ያደርስ ነበር። በየቀኑም አምላክን የወለደች በእመ ቤታችን በቅድስ ድንግል ማርያም ስዕል ፊትም ቆሞ ምሕረትን ከእርሷ ዘንድ ይለምን ነበር። እንዲህም እያለ ቅዱስ ስለሚሆን ስሙ ሰማይት እሆን ዘንድ እንዲያጸናኝ ወደ ተወደደ ልጅ ስለምኝልኝ። ከዚህም በኋላ ሊቀ ጳጳሳቱ ወዳለበት ሄዶ ከእነርሱ ተባረከ። እንዲህ ማለው አባቴ ሆይ እኔ ስለ ኢየሱስ ክርስቶስ ስም ሰማይት እሆን ዘንድ ወድጃለሁ። አሁንም የብርሃን እናት የምትሆን በእመቤታችን በማርያም በወዳጁና በአገልጋዩ በቅዱስ መርቆርዮስ እጅ እግዚአብሔር ያደረገውን ይህን ተአምር ልንገርህ። በእስላሞች ዘመዶች ፊትም የክርስቶስን ሃይማኖት አልክድም አለው። ሊቀ ጳጳሳቱም እንዲህ አለው። ልጄ ሆይ አንተ ይህንን አታድርግ። በግብጽ ታላላቆች በንጉስ ፊት ሐዘን ይሆን ባልና እኔም እንዲህ ብዬ እምልልሃለሁ ምልኩስናን ከወደድክ ሰማይ ትሆናለህ። ከዚህም በኋላ ለቤተ ክርስቲያን ዲያቆን አድርጎ ሾመው ስሙንም ገብረ ዋህድ ብሎ ሰየመው። መንፈስ ቅዱስም በላዩ ሞላበት። ስለ ሃይማኖትም እንዲሁ በኋላ ዘመን በመከራ ስለ መሳቱ ብዙ ድርሳናትን ደረሰ። ከዚህም በኋላ ወደ አባ እንጦንስ ሄደ። ብዙ ዘመንም ተቀምጦ ስለ ነፍስ መድኃኒት ስለ ፍቅር ስለ ትህትና ስለ ጥሩ ስራዎች ሁሉ ብዙ መጻሕፍትን ጻፈ። መምህርም ሆነ። በእጁ ብዙዎች ዳኑ። ዘመኑን በጨረሰ ጊዜ ፈጽሞ አረፈ። አባቶችም እዩ፣ ወንድሞችም ይህንን ተአምር ልብ አድርጉ። በእግዚአብሔር ስም አምላክን በወለደች የእመቤታችን የቅድስት ድንግል ማርያም ጸሎቷና በረከቷ ታገኙ ዘንድ የኃያሉ የቅዱስ መርቆርዮስን ኃይል ታገኙ ዘንድ ገብረ ዋህድን በበረሃ ከአራዊት ጋር እንደጠበቀው ወደ ቤቱም እንዳስገባው እንዲሁ ሁላችሁ ሰማያዊት ቤቱን ያስገባን። ወደ ሰማያዊት ቤቱ ያስገባን። ይህን የምስጋና ዋጋ በውስጧ የጨመረባት ነው እና የአባታችን ጸሎትና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። ከቅዱሳን ረድኤት በረከት ያሳትፈን። ሌሊቱን የባረከ አምላክ ማልቱን ባርኮ ቀድሶ ሰላም ቀን ያውለን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

እግዚአብሔር ምስሌኪ ሰዓሊ በጸለይ ምሕረተ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ የጸነብኪ ኦ እግዜ ኢየሱስ ክርስቶስ ይሥራይ ኃጢአተ የዋ ኃጢአተ ኩሉ ሕዝብ ከማ ይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን